አባት አርበኞች ምስሉ ላይ እንደምታዩት በዲሽቃ በስናይፐር በብሬዴን ጭምር ነው እየተደራጁ እየታጠቁ ያለው። እንደ ድሮው እንደ በፊቱ በቁመህ ጠብቀይ በስኬስ በአብራራው ብቻ አይደለም። አሁን እስከ ዲሽቃ ጭምር ታጥቀው በብርጌድ ደረጃ እየተደራጁ ነው ያለው። ይሄ ደግሞ ለአማራ ሕዝብ ፍቱን መድኃኒት ነው ብዬ አስባለሁ። በደንብ በሁሉም የአማራ ግዛቶች ተጠናክሮ መቀጠል ያለበት ጉዳይ ነው። እሱን ተጋበዙልን፣ ለነበረን ቆይታ ብሩኬ፣ አንተንም አድማጭ ተመልካችንም እጅግ በጣም አድርጌ ለማመስገን ፈልጋለሁ። እግዚአብሔር ስትል በጣም አመሰግናለሁ ጌጥዬ። በመላው ማለመሆናችሁ ዝግጅታችን ስትከታተሉ እየነበራችሁ ለዛሬ ይህን ይመስላል። ከዚህ ቀጥሎ ቪዲዮ ልትከታተሉ ጋብዛለሁ። በእኛ በኩል አብቅተናል። መልካም ጊዜ። ጤና ይስጥልኝ። ጤና በሰላም ያገናኛል። ይህ ሟልተኛ መንግስት አምስት ዓመቱ መከራ ሲያሳየ ዞረን ነበር አሁን ግን በየቦታው ፋኖም እንደፋኖ እስከ ክፍለጦር እስከ ኮር፣ እስከ እስከዚ ደርሶ መከራውን እያሳየ ነው አባት አርበኛው ደግሞ በብርጌድ ተደራጅቶ ከራሳስ ከወገሬ ከወገሬ እስከ ሳሲት እስከ ማላምባ አጠቃላይ እንደ ሸዋ አደራጅተን አሰልጥነን አስታጥቀን እኩል ተፋኖጎን ወንድ ተሰልፎ እንዲዋጋ እያደረግን ያለ ነው በዚህም ደስ ይለናል። ምክንያቱም አምስት ዓመት ሙሉ ከሎሌ ጋር ስንዋገ ነው ነው ሎሌው ማን ነው? ሸኔ በአንድ ቀንና በሁለት ቀን ውዲያ ብቻ ከአምሳ ከስልሳ ወንድሞቻችን በላይ አተናል። አጣየ ከተማ ዘጠኝ ጊዜ ተቃጥሎብናል። ብዙ ቀበሌዎች እንኳ ሳልጠራ ማለት ነው። ስለዚህ ከሎሌ ጋር አምስት ዓመት ሙሉ ተዋል። ለውጥ እንዳላመታን ስላወቅን ተደራጅተን ተልቃቃ ገብተን ሎሌውን የሚልበው ማነው? ጌታውን ገጥመን በሁለት ዓመት እንደምታወት እንቁትቁቱን አውጣነው። ስለዚህ አሁን አሁን ይቀረናል ምን እንደሚል ይቀርና መመካከር፣ መግባባት፣ መተማመን፣ መደማመድ ሁሉም ማላቱ ያቀርብ ይገባል። ከዚህ መሪ ጀምሮ እስከ ብርጀል ደረጃ ድረስ አደረሰ አባት አርበኛው አርበኛ እንደውታ ድረስ ተደረጀ። በገባ በጥላት ሆኖበታል። ገብቶ እንደፈለገ ፈለገው ነገር አድርጎ መውጣት አልቻለም። መውጣት ቢችል በሁሉም ቀበሌ ላይ እየገባ አንዳንድ ሻለቃ እያስቀመጠ ህዝባችንን መከራ ማሳየት ይችል ነበረ። ነገር ግን ማድረግ አልቻለም። በሰራነው ስራ ባደራጀነው አደረጃጀት ሁሉም በቅርብም በሩጡም ተጠላታይ ሁሉም እየተኮሰ ስለሆነ ለዚህም ህዝባችን ደስ ሊለው ይገባል። ነገር ግን አንዳንድ የሚወሩ ወሬዎች አሉ። ወሬ ወሬ ነው ጎበዝ በአንድ አመት በሁለት አመት በስምንት ወር በዘጠኝ ወር ትግሉ ያበቃል ብሎ የገባ አንዳንድ ደንቆሮ አለ አለ። ትግሉ ከፋሲልበት እየጣል አረብ አገር ይሄዳለ፣ ይሄድ ብልጽግና ያተቀላቅላለ፣ ይቀላቀል። አሁን ሰሞኑን እያየትሉ ብዙ ወር ያለ ጎንደር ላይ ነከሌ ወደ ብልጽግና እጅሰቱ ተከሌ ቦታ ወደ ብልጽግና ገባ ይባላል። ሀያ ወደ ብልጽግና ገባ ሲባል ከብልጽግና እኛ ጋር አርባ ይመጣል። ከእኛ ጋር ዘጠኝ ሄደ ሲባል ከእነሱ ዘጠና ይመጣል። ስለማያውቁት ማለት እንደ ሸዋ ጠቅላይ ግዛትስ በየቀኑ ከአስራ አምስት ከ20 በላይ ነው ወደኛ እየተከላከለ ያለው ስለዚህ አንዳንድ ሚዲያ ላይ ያያችሁ ልትወዛገቡ አይገባም ትግል ጽናት ይፈልጋል የወጣንበት አላማ አላማችንን ልናሳከው የሚገባው ጽናት ሲኖረን ነው ነው እንጂ የስምንት ወር የዘጠኝ ወርቅ የገቡትን ይዘው የገቡትን አይታችሁ በእነሱ ጋር ትግል ፈታኝ ነው። ወያኔ 16 ዓመት ታግሎ በ17ኛው ዓመት 18ኛው ዓመት ላይ ነው ስልጣን ያዘው። እኛ ደግሞ ሁለት ዓመት ታግለን ሙሉ ሸዋን እንደ ሸዋ አንድ አድገን እንገኛለን በሁለት ዓመት ውስጥ። ሁለት ዓመት፣ ሶስት ዓመት ከፈጣን የት እንደምደርስ መገመት ስለማያስቸግረን ማለት ነው። ስለዚህ ትግል በአንድ ዓመት በሁለት ዓመት መንግስትን ገልብጦ መንግስት መሆን ቢቻል ኖሮ ሁሉም በየዓመቱ እየተነሳ መንግስትን ገለብጣለሁ እያለ ጫካ ይገባ ነበር። አይቻልም። በአንድ ዓመት በዘጠኝ ወር በሁለት ዓመት መንግስትን ገልጦ መንግስት መሆን አይቻልም። ጽናት ያስፈልገዋል። አስር አመት ልንታገል እንችላለን። ሀያ አመት ልንታገል እንችላለን። ይህ መንግስት እስከሚወድቅ ድረስ ግን እታገላለሁ ብለን መወሰን ይኖርብናል። ወንድምን ሲሞት ልጅን ሲሞት ንብረትን ሲወድም የተለያየ ነገር ሲደርስብን ወደ ብልጽግና ለመቀላቀል የምታስብ ካለ ትግሉ አልገባህም ዓላማን የለህም ማለት ነው። ስለዚህ ንብረታችን እንዲጠፋ፣ ልጅ እንዲሰዋ፣ ወንድም እንዲሞት ይህ መንግስት እስከሚወድቅ ድረስ መታገል ይኖርብናል መታገል ይኖርብናል። ምክንያቱም ወንድሞቻችንን ከገደለ ንብረታችንን ከወደመ በድሮን ከተጨፈጨፈ ስንትናቶችን ያወደመ ሀይል ጋር ብሬን ስራ የቀሪዘን መቀላቀል ቀርቶ የቱርክ ጥይት ይዞ የሚቀላቀል ይኖራል እያል አስቡ። ስለዚህ አርበኝነት እንቅልፍ አይደለም፣ አውቆ አይመጣም። ጎበዝ ታግለን ሞተን ቆስለን ንብረታችን ወድሞ ወንድሞቻችንን አጥተን ጓዶቻችንን አጥተን ነው ታሪክ ሊጻፍ ልን የሚችለው ነው እንጂ እንደ አንድ ሰሞን ሀይ ሃይ ሃይ የታሪክ ባላባት መሆን አይቻልም። በዚህ ልክ ልክ ገነተው ይገባል። ጽናት ሊኖረን ይገባል። እስከ መጨረሻው ለመታገል ጽኑ ማለት ወሰናል። ያለበለዚያማ ቅድም እንዳልኳችሁ ስለሆነ ማለት ነው። ታላ አጭር ምድር እንዳደርጉልን ወደ መረብ በመራ በህግ ክፍል የምታውቋቸው በጣም በርካታ ህግ ጉዳያቸው ሲፈቱ ሳውያዩ የነበሩ ናቸው። ወደ እነሱ በጣም ባይታ እንደምሆነት ይህ ነገር ተሻጋሪዎች የዛሬ ተመራቂዎች አባት አርበኞች እኔ በመጀመሪያ ደረጃ የሞጃና ወደራ ወረዳ ጥንታዊ አርበኞች ማህበር ሊቀመንበር፣ ስለዚህ በዚህ ስም ተሰይማችሁ ስትመረቁ ልባዊ ምስጋናዬ ተመጠን ያለፈና ቀጣይም አባቶቻችን አደራ አስጠባቂ መሆናችሁን አረጋግጨ ስለዚህ በአንድም በሁለቱም የዚህ ወረዳ ነዋሪዎች የጥንታዊ አባቶቻችሁን ታሪክ ያነገባችሁ የአርበኛ ልጆች ናቸው። እናንት የእናንተ አባቶች እግራቸው ጫማ ተራቸው ሾህ አሜኬላ እየወጋቸው፣ የሌሊት ቁር የፀሐይ ቁር የሌሊት ቁር የቀን ሐሩር እየበላቸው ከፋሺስቱ ጣሊያን ወራሪ ጋር ሲፋለሙ ሳይቀበሩ ውለው አድረዋል። አሞራ ተበልተዋል፣ ባላዊት ተበልተዋል። ስርዓተ ጸሎት ሳይደረግላቸው በየመዳው ውለው አድረው ይህን ታሪክችን ታሪካዊ ያገር ያሳቀሙን ያበቅሳችሁን ዘድ ናቸው። ስለዚህ በመጀመሪያ ደረጃ የእናንተ አባቶች የመሰረቱበት ታሪካዊ ስፍራ አንድ ግራር ጥር አንድ 1961 ዓመታን መስርቶ ጣሊያንን መውጫ መግባ ሳፍረው ወደ አገሩ መጥሶ ይህ የመጫናው ደረጃ ብቻ ሳይሆን የመላው ኢትዮጵያ ኩራት ታሪካዊ ስፍራ አንድ በነበረው የአምልኮ ስርዓት ከነመለስ ዜናዊ ጀምሮ አሁን ድረስ ያለው አገዛዝ ይህን ታሪካዊ ቦታ ተረቆ ተገርስሶ ወቆ የምታዩት ሀገር ላይ ነው ያለን። ለምን ቢባል ታሪክ የሚያስታውሰ በማጣት። አሁን ግን የእናንተ ልጆች እኛ በቁጭት ይችን ታሪካዊ ስራ የአማራነት ኑሩን ለማስጠበቅ በቀጣይ ልባት ላይ ይዘነዋል። ይሄ ለእናንተ ደስለት ግን ትሮገባል። አንድ ጊዜ በሁለተኛ ደረጃ ላስታውሳችሁ እንደው የአማራ አፋር ሸዋ ጠቅላይ ግዛት ልብ በዚሁ በሞጃና ወደራ ወረዳ ላይ ዙባን ባቆ ቀበሌ ቆሌ ተራራ ላይ ስድስት ቀን ሁለት ሺህ አስራ ስድስት መመስረቱ ታሪካዊ ስፍራ እንዳንረሳት፣ ታሪካዊ ስፍራ ሞጃና ወደራ ወረዳ ይልባ

ይጥም የሚያደርጉልን አባታችን አሉ። ኧረ ይህ አባታችኛ የኪነ ጥበብ ባለሙያ ነው ነው ናቸው፣ አራሽ ናቸው። የኪነ ጥበብ ባለሙያም ናቸው። በጣም ያስደስታል። የኪነ ጥበብ ባለሙያ ስለ አማራ ክልልና አንድነት ለተነሱ አባት አርበኞች አጭር መፈክር አቀርባለሁ። አሁን ጊዜ አሁን ጊዜ አማራ ካኖ በዘር ልዩነት የአማራ ቤት በመፍረስ ከኦሮሞ ክልል እስከ ትግራይ ያለ ሕብረተሰብ በመፈናቀሉ አለ ለኢትዮጵያ ብለው በተለይ የበረሃ እናኝ ይባላል ቀድሞ ከቀድሞ ቀድሞ እንትን አባቶች አርበኝነት እየተነሱ ቀድሞም አዲግራር እየተማማሉ ኢትዮጵያን እስከ መነን ድረስ አንድ አድርገው አኑሯታል። አጤ ካሌብ አጤ ካሌብ ከ485 እስከ 515 ዓ.ም የነበሩ የክርስቲያን መንግስት ነበሩ ነበሩ በ1524 ዓመተ ምህረት ሀገረነ በሀገረ ነግራን ፍንሃስና ዱናባስ 565 ካህናትና ክርስቲያን የፈጁ የገደሏቸው አርበኞች ንጉስ ናቸው። ይህም የኛ የኛ ድል ነው። ጉዲት በ842 ዓ ም በተነሳ ጊዜ ከአክሱም ጀምራ እስከ ሰሜን ያሉ አብያተ ክርስቲያናትን ስጠቃጥል ታወጣጡ በዝዋይ ደሴት ተሸሽጎ እንዳለ አንበሳ ውድ የሚባለው የሸዋ አርበኛ አርበኛ አለቃ ህዝቡን በማሰባሰብ በደፈጣ በግጥም በግጥያ ከመራቢ ተስከመን አንኮበር ድረስ ቢያሸንፋት ወደ አክሱም ገብታ የተረፈውን ክርስቲያን ስለፈጀች ሸዋ አይበገር የብላ 17 ዓመት ኖራ ሞተ። ይህም አሁን የፋኑ ድል ነው። በ1934 በ1533 ዓመት ግራይ መሐመድን የአጤን ምነድ እንግዲህ አጤ ቀላውዴስ አጥፍተውታል። አሁንም የኛ ድል ነው። አብራ፣ ዋጥባ አጤ ካሌብ፣ አጤ ገብረ መስቀል፣ አጤ ቁም አምላክ፣ አጤ ሐርቤ፣ ገብረ ማርያም፣ አጤ ልብነ ድንግል፣ አጤ ናኦድ፣ አጤ ገላውዴስ፣ አጤ ሲኑት፣ ሰስኑት፣ አጤ ፋሲል፣ አጤ ዘርዓ ያዕቆብ፣ አጤ ዮሐንስ፣ አጤ ቴዎድሮስ፣ አጤ ንጉሥ ተክለ ሃይማኖት፣ አጤ ምኒልክ፣ ንግሥት ዘውዲቱ፣ አጤ ኃይለ ሥላሴ፣ እኚህ አስራ ስምንቱም 18 ማጼዎች በአርበኝነት ሃይማኖታቸውን ጠብቀው ተብቀው የኖሩ ዳግመት ነበሩ። አሁንም ቆራጡ ተማኑ የአባት አርበኞች ለሀገሩ ቋሚ መሆኑ ይታወቃል። ግራኛ 37 ዓመት ቤተክርስቲያን በሸዋ በወሎ በጎጃም

ፊት አውራሪ ፊታውራሪ ሸቴ ፊታውራሪ ነብይ ፊታውራሪ ተረታ ፊታውራሪ ለይልማ ጸሐፊ ትእዛዝ አለቃ እሸቴ፣ ቀኛዝማች ለማ፣ ባላምባራስ ጋርጠው በጦር ሜዳው ጠላትን አጥቀው ለሀገራቸው አንድ መስዋዕት ከፍለው አርፈዋል። አሁንም ድል አለን በማለት ወደኋላ አንልም። የክርስቲያን ኦርቶዶክስ አምላክ የክርስቲያን ክርስቲያን መናኝ አማራ ፋኖን ይጠብቅ። በቅሳደተ አማራ በመንኩ እንደዚህ አማራ ተሰማ በሞጃ ከነንጉስ ሚካኤል ወሎ ማንዳ ማንዳ ጠላትን ድል ስላደረጉ እኛም የታዲ የጅንጎዶ የሰካት የማህል ወጃ የጉይ ያየጉይ ያራዳ የጉይ ያል የጋና አራዳ አማራ ፋኖና አባት አርበኛ ሚንሻ ፈጣሪ ይጠብቃችሁ፣ ድል ያስረክባችሁ በማለት አመሰግናለሁ፣ አመሰግናለሁ። እንዲህ በላ አማራ እንዲበል በተጠቀቆነ ሰልጥነን በጋራ የመጣምን ጊዜ ቢሆንም መከራ በእኛ እንዳይመጣብን የጠላት ፉከራ የማይበገር የሞጃና ወደራ በአማራነታችን አለብን አደራ በአንድ የምንለው ሰው ከአማራ ማራራ እየታረድብን ወጣር ተጎጀራ ወደኋላ ተባል ህዝባችን አደራ ማንዶች በማንዶች ስልጣን ህዝቡ ተጨቁኖ አማራ ለልማት አሳቡ ተደምኖ ፋኖ አርበኛ መጣ ልቡን አደንድኖ ተጎኑ ቁምለት ያስደስታል። ፋኖ ለህዝባችን ቋሚ የአማራ ክብር ወሳኝ ፈንድ መፋኑ ወሳኝ ጀግና የሌለ ወደር ኢትዮጵያ